ክርስቲያኖች ብዙ ጊዜ ወደ ስጋው ደሙ እንቅረብ ብለን ስንናገር ትልቅ ፈተና የሚሆንብን ነገር ምንድን ነው? እኔ አልበቃውም የሚል ነው እና ቅድስት ቤተ ክርስቲያናችን እንዲህ ላሉ ጥያቄዎች ምን አይነት መልስ አላት የሚለውን እንመልከት እስቲ ዛሬ። ምናልባት ሁልጊዜ ጊዜ ለምንድን ነው ስጋው ደሙን አትቀበሉት ሲባል፣ አይ እኔ አልበቃውም፣ ስበቃ ወይ ደግሞ ጊዜው ሲደርስ እቀበላለሁ ይላሉ። ምናልባት በቤተክርስቲያናችን አስተምህሮ በመጽሐፋችንም በአዲስ ኪዳንም የመዳን ቀን ዛሬ ነው ይላል። ያው ነገ ለመኖራችን ዋስትና የለም። ስለዚህ የመዳን ቀን ዛሬ ነውና፣ ዛሬ ስለ ዛሬ ብቻ ተጨነቁ፣ ስለ ነገ አትጨነቁ ብሎ ይናገራል ኢየሱስ ክርስቶስ። ይሄ ማለት ነው ማለት ነው፣ ዛሬ ልትሰራ ያልከውን በጎ ነገር ዛሬ ስራው፣ ነገ ብላ አትጠብቅ። ነገ ደግሞ ሌላ ጽድቅ ትሰራለህ። ዛሬ የሰራውንን ኃጢአት ዛሬ ተናዘዘው፣ ነገ ደግሞ የምትሰራውን ነገ ትናዘዛለህ ነውና ለክርስቲያን የመዳን ቀን ዛሬ ነው። እንግዲህ ነገ የሚባል ነገር ያው በእግዚአብሔር ተይዞ ያለ ነው። ማንም አያውቀውም እና ምን እንደምንሆን አልበቃውም እያለን ከስጋው ደሞ መሸሽ የለብንም። እንግዲህ ማንም ክርስቲያን በቅቶ ስጋው ደሙን አይቀበልም። የትኛውንም ጽድቅ ብንሰራ የትኛውም ንጽህና ቅድስና ቢኖረን ስጋው ደሙን ማንም ሰው በቅቶ አይቀበለውም ማለት ነው። ታዲያ እንዴት ሆኖ ነው ስጋው ደሙን የሚቀበለው ካልን ኃጢአትን በማመን ነው። በታምኑ ኃጢአት ማለት ነው። ይሄ ማለትን ማለት ነው። አምላኬ መድኃኒቴ ኢየሱስ ክርስቶስ ወይ እንደ በደሌ እንደ ኃጢአቴ አይሁን እንደ ቸርነትና እንደ ምረት ይሁን። ለዚህ ነው በቅድስት ቤተ ክርስቲያናችን ከስጋው ደግሞ አስቀድሞ እግዚኦታ የሚደርሰው። እግዚኦታ ይደርሳል ማለት እንደ በደሌ እንደ ኃጢአቴ አይሁን እንደ አንተ ቸርነትና ምረት ይሁን እንጂ የእኔ በደልና ኃጢአት ወደ አንተ ቤት የሚያመጣ አይደለም። ከዛ አልፎ ደግሞ ወደ ስጋውና ወደ ምህ የሚያቀርበኝ አይደለም። ነገር ግን የአንተ ቸርነትና ምህረት ነውና የኔን በደል አጢአት የሚሸፍነው ነው። እባክህን በደል አጢአቴን ሸፍነ ስጋው ደሙን እንድቀበል እርዳኝ በማለት ነው እንጂ ማንም በቅቶ ያንን ቅዱስ ስጋ ያንን ክቡር ደም መቀበል አይችልም። በቤተ ክርስቲያናችን አንድ አባት የሚጸልየው ጸሎት ያስተማረን ጸሎት አለ። ምንድን ነው የሚለው? ወደ ስጋው ደሙ ስትቀርቡ ይህንን እያስታወሳችሁ ቅረቡ ይላል። እንግዲህ እመቤቴ ቅድስት ድንግል ማርያም ወይ ዛሬ ልጅሽን ክርስቶስን ልቀበለው ነው ይልና፣ እንግዲህ አንቺ ክርስቶስን ስትቀበየው፣ አንቺ ልጅሽን ስትቀበየው፣ ምን ያህል ንጽህናና ቅድስና እንዳለሽ እኔ አውቃለሁኝ። እኔ ደግሞ ዛሬ ልጅሽን ልቀበለው ነውና ያለኝን በደልና ኃጢአት እኔ አውቃለሁና፣ ምናልባት ጽድቅን እንዲሁም ደግሞ በጎ ስራን አይቶ እንዲምረኝ ከእኔ ምንም በጎ ስራ የለኝምና እመቤቴ ሆይ የአንቺን ንጽህና ቅድስና፣ አይቶ ልጅሽ ወዳጅሽ ክርስቶስ እንዲምረኝ እባክሽን አማልጅን እያለን እንዲሁም ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስን እንደ ቸርነትህ እንደ ምረትህ ነው እንጂ እንደ በደልና እንደ ኃጢአት አይሁን እያለን ኃጢአታችንን በማመን በደላችንን በማመን ስጋው ደሙን እንቀበላለን እንጂ ማናችንም በእውነት ተገብቶን ወይም ደግሞ በቅተን ስጋው ደሙን እንደማንቀበል በማሰብ በደል ኃጢአታችንን እያመንን የክርስቶስን ቸርነትና ምረት በመተማመን ስጋው ደሙን እንድንቀበል ቅድስት ቤተ ክርስቲያናችን አደራ ትላለች ማለት ነው።